በስመ አብ በወልድ መንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች፣ የእግዚአብሔር ልጆች፣ እንዲሁም ይህንን መንፈሳዊውን ቆይታ በቀጥታ የምትከታተሉ በአገር ውስጥም ሆነ በውጭ አገር ያላችሁ ኢትዮጵያን ወገኖቼ በሙሉ በመጀመሪያ በጌታ ሰላም ሰላምታ ይድረሳችሁ! የእግዚአብሔር ጸጋና ሰላም ከሁላችሁ ጋር ይሆን። በዛሬ ዕለት የትምህርታችን የትምህርታችን ትኩረት በመንፈስ ቅዱስና ተልእኮ ላይ እያተኮረ ነው። ለመግቢያ ያህል ግን ለመንደርደሪያ ቅድስት ስላሴን በአጠቃላይ ባጭሩ መቃኘት እወዳለሁ። እኛ ክርስቲያኖች ሁላችን እንደምናምነው እግዚአብሔር በመለኮቱ አንድ ነው፣ በአካል ሶስት ነው። በሰማይ የሚኖረው እግዚአብሔር አብ፣ ወደ ምድር የወረደው እግዚአብሔር ወልድ ይህንን ምድር የምመራውና በሰዎች ልብ ውስጥ የምኖረው መንፈስ ቅዱስ ነው። ቅዱስ ስላሴን በአንድ እንቁላል ማስመሰል ይቻላል። ለምሳሌ አንድ እንቁላል ብንወስድ፣ እንቁላሉ ሦስት ክፍሎች አሉት። የውጭ ቅርፊት አለው፣ ነጩ ፈሳሽ አለ፣ ብጫው አስኳል አለ። ይሄ ሶስት እንቁላል አሰኘውም፣ ሶስት ክፍሎች አሉት እንጂ አንድ እንቁላል ነው። እንዲሁም ደግሞ አንድ አምላክ ሶስት አካላት እንዳሉ በዚህ እናያለን። አንድ ፈቃድ አላቸው፣ አንድ ዓላማ አላቸው፣ አንድ ባህሪ አላቸው ማለት ነው። ዛሬ የትምህርታችን ዋናው ርዕስ ክፍል መንፈስ ቅዱስና ተልእኮ ነው። መንፈስ ቅዱስ እንግዲህ በብሉ ኪዳን ሆነ በአዲስ ኪዳን ብዙ ታላቅ ድርሻ ያለው የእግዚአብሔር መንፈስ ነው። በብሉ ኪዳንና በመጽሐፍ ቅዱስ ታሪካችን እንደምናየው እግዚአብሔር ይህንን ምድር ሲፈጥርና ሲያደራጅ መንፈስ ቅዱስ በስነ ፍጥረት ላይ እስትንፋስን በመስጠት የራሱን ድርሻ ይወጣ ነበር። ይህንንም በዘፍጥረት አንድ ከቁጥር አንድ እስከ ሁለት ላይ እናገኛለን። የቅዱሳን መጻሕፍት ጻፊዎች እግዚአብሔር የሚፈልገውን ሐሳብ ብቻ እንዲጽፉ አእምሯቸውንና እጃቸውን፣ ልባቸውን ይመራም ነበር። እንዲሁም ለተለየ አገልግሎት ለተለየ ወቅት በአንዳንድ ሰዎች ላይ በመውረድ ብቻ ኃይልንና ስጦታን በመስጠት ያግዛቸው እንደነበር እናያለን። ጌታ ኢየሱስ ክርስቶስ እንደምናውቀው የተወለደው በመንፈስ ቅዱስ ነው፣ የተቀባውም በመንፈስ ቅዱስ ኃይል ነው። እመቤታችን ቅድስት ማርያም ላይም የመጣው የእግዚአብሔር ኃይል ይህ መንፈስ ቅዱስ ነው። ወደ ወንጌሉ ስንሰማ ወይም ስንመጣ ከዮሐንስ 14 እስከ ዮሐንስ 16 ላይ ያለውን ክፍል ጊዜ ወስደን ስናነብ ኢየሱስ አዲስ የመንፈስ ቅዱስ ዘመን ወይም የመንፈስ ቅዱስ ጊዜ እንደሚመጣ ተናግሮ ነበር። ይህ መንፈስ ቅዱስ ግን ድሮም በሕዝቦች መካከል ነበር። አዲስ የመንፈስ ቅዱስ ዘመን ይመጣል ሲባል መንፈስ ቅዱስ ቀድሞ በዓለም ውስጥ አልነበረም ማለት አይደለም። ነገር ግን በአዲስ ዘመን መንፈስ ቅዱስ ወደ ዓለም የመጣው ልዩ የሆነ ተልእኮና አዲስም ተግባር ስላለው ነው። ለምሳሌ በሐዋርያት ሥራ ምዕራፍ ሁለት ላይ ስንመለከት ደቀ መዛሙርቱ የመንፈስ ቅዱስ ኃይልና ስጦታ መቀበላቸው የቤተ ክርስቲያን ዘመን ወይም የቤተ ክርስቲያን ጊዜ መጀመሩን ቤተ ክርስቲያን መወለዷን የሚያበስር ነው። እንዲሁም ትላንትና ፈሪዎች፣ ደካሞች፣ ኢየሱስን የካዱት እነዚህ ደቀ መዛሙርት በመንፈስ ቅዱስ የተሞሉበት፣ እምነታቸው የጨመረበት፣ ምንም ድካምና ወደኋላ የማፈፍገት ስሜት ያልነበራቸው በወንጌል የማያፍሩ ለማንኛውም ነገር በፊት ለፊታቸው ለሰማይ ታትነትም ቢሆን የተዘጋጁ ሰዎች መሆናቸውን በእግዚአብሔር መንፈስ የተቀረጹበት ዘመን ነበረ። ዛሬም በእኛ ዘመንስ ይህ እግዚአብሔር ኃይል ዛሬ በእኛ ዘመን አለ ወይ? የለም። አዎን፣ ይህ ምድራችን ይህ ህዝብ የእግዚአብሔር መንፈስ መንፈስ ቅዱስ ባይመራው ኖሮ አይኖርም። ስለዚህ ቤተ ክርስቲያናችን ሁሉ ምድራችን በመንፈስ ቅዱስ ጥበቃና መሪነት እስካሁን ድረስ ኖራለች። ይህ መንፈስ ከእያንዳንዳችን ጋር ቅርብ ግንኙነት ለመመስረት ይፈልጋል። ከእኛ የምጠበቀው እምነት ነው። አምነን በተቀበልን በተቀበልን ጊዜ ከመንፈስ ቅዱስ ዳግም እንወለዳለን። በመንፈሳዊ ጉዳዮች ብርቱ እንሆናለን። ሐዋርያ ጳውሎስ በሮሜ ምዕራፍ ስምንት ላይ እንደተናገረው እግዚአብሔር አባትን አባ አባባ ብለን የምንጠራበትን የድፍረት መንፈስ ይሰጠናል። ምስክሮች መመስከር እንችላለን። በውስጥ ያለንን በውስጣችን ያለውን መንፈሳዊ መነቃቃት ወደ አደባባይ እንወጣለን። በቃልም በተግባርም የምንመሰክርበትን ጸጋውን ይሰጠናል። ስለዚህ የተወደዳችው እኛ በግልም ሆነ በጋራ ሆነን በጋራ መንፈስ ልውን እግዚአብሔርን ለማምለክ ቤታችንም ሆነ እፊቱ ስንቀርብ መንፈስ ቅዱስ የተለያዩ ተግባራትን በሕይወታችን በማከናወን ያግዘናል። በመጀመሪያ እግዚአብሔር አባታችንን ለማምለክ እንድንችል ውስጣችንን ይቀሰቅሳል፣ የማነሳሳት ስራ ይሠራል። ልባችንን ጌታን እንድፈልግና ለዚህም እንድዘጋጅ ያደርጋል። እንግዲህ የመንፈስ ቅዱስ ተልእኮ የማነሳሳት የመምራት ኃይልን የመስጠትና ወደ እውነተኛው መንገድ መምራት ነው። የእግዚአብሔር ፈቃድ በሕይወታችን እንድፈጸም ማድረግ ነው። እስካሁን ድረስ ቤተ ክርስቲያናችንን ስለመራ የእኛንም ሕይወት ስለመራ እግዚአብሔር መንፈስ ቅዱስን በሕይወታችን ዘውትር ስለምልክ የእግዚአብሔር ስም እየተመሰገነ ይሁን። እኔ እጅግ በጣም የምገርመኝ ነገር አለ። ወደ ቅዱስ ቤተ ክርስቲያናችንን ወደ ኋላ ዞር ብዬ ስቃኛት አንዳንዴ ይገርመኛል። ሰዎች ለአንድ ሳምንት ጓደኛ ሆኖ መቆየት ይችላሉ ለአስር ዓመት ምናልባት መቆየት ይችላል። እግዚአብሔር መንፈስ ቅዱስ ግን ከዝች ቤተ ክርስቲያን ጋር ለባለፈው ሁለት ሺህ ዓመታት ጓደኛዋና ጠባቂዋ ሆነ ውስጧ ሳትሸራረፍ፣ ሳትለያይ፣ ሳትበታተን በአንድ መንጋ ስር በአንድ አምልኮ ስር ይቺ ቤተ ክርስቲያንን እስካሁን ያጸናው ይህ ቅዱሱ መንፈስ ነውና እግዚአብሔር አምላክ ስሙ የተመሰገነ ይሁን። ለዚህም ደግሞ አባቶች ቀደምት እናቶች ዋጋ ከፍለውበታል። መንፈሳዊ ሕይወትን በትክክል ኖረውበታል። ክርስትናን በሕይወታቸው ተለማምደዋል። መስዋዕት የሆኑም የሰማዕታት ሞትን ሞተዋል። እስከዚህ ዛሬ ለእኔና ለእናንተ አቆይተዋል። ዛሬ የእግዚአብሔርን ቃል የመጠበቅ ኃላፊነት የእኔና የእናንተ ነው። ዛሬ ወንጌልን መኖር የእኔና የእናንተ ግዴታ ይሆናል። ሐዋርያ ጳውሎስ ምን ይላል መሰላችሁ በአንደኛ ተሰሎንቄ ምዕራፍ አምስት ዘጠኝ ላይ ምን ይላል የመንፈስ ቅዱስን ሥራ አታዳፍኑ ይላል ይህ ማለቱ የተቀበላችሁትን የመንፈስ ቅዱስን ጸጋ ወደ ብርሃን አውጡት ነው የሚለው ወደ ብርሃን አውጡት ለተወዳጁ ለምወደው አገልጋዩ ለጢሞቴዎስ ጢሞቴዎስን ይወደዋል ደቀ መዛምሩ ነው ከዛ ምን አለ? በእጅ መጫን የተሰጠህን የመንፈስ ቅዱስን ስጦታ እንዲያነሳሳ ተናግሮታ ሐዋርያት በእጅ መጫን መንፈስ ቅዱስን ለተከታዮቻቸው የሰጡት ነበር። ለሞጆ ደቀ መዛሙርትም፣ ለጢሞቴዎስም ጳውሎስ ሰጥቶት ነበረ። ይህንን በእጅ መጫን መንፈስ ቅዱስን አቀብሎት ነበረ። ዛሬም የቤተ ክርስቲያን አገልጋዮች ካህናት ዲያቆናት በብፁዓን ጳጳሳት እጅ መንፈስ ቅዱስን እንቀበላለን። ስለዚህ የተቀበልነው የመንፈስ ቅዱስ ስራ በእኛ ዘመን እንዲቀዘቅዝ መፍቀድ የለብንም። ይህ መንፈስ ቅዱስ በሕይወታችን አብስቶ እንድሠራ ሁሉ ጊዜ ልባችን ለቤተ ክርስቲያን አገልግሎት ልባችን በጌታ ፍቅር የተሞላና ለዚህም ታጥቀን የተነሳ እንድንሆን ይገባናል። ቤተ ክርስቲያንን የምመራና ቤተ ክርስቲያንን የምቆጣጠሪ መንፈስ ቅዱስ፣ አገልጋዮቹንም ለዚህ ታላቅ ተልእኮ ያሰማራው የእግዚአብሔር መንፈስ በአገልግሎታችን ውጤታማ እንድንሆን ይፈልጋል። ብቻችንን ግን ውጤታማ መሆን አንችልም። ውጤታማ መሆን የምንችለው ከሱ ጋር በመሆን ነው። የተወደዳችሁ ምዕመናን፣ ወጣቶች፣ አባቶች፣ እናቶች እናንተስ? እኛስ? ኤፌሶን ምዕራፍ አንድ ከ13 እስከ 14 ላይ እንዲህ ይላል። ባመንን ጊዜ በመንፈስ ቅዱስ ታትመናል ይላል። ባመንን ጊዜ በመንፈስ ቅዱስ ታትመናል ይለናል። እኛም በቅዱሳን ምስ የቤተ ክርስቲያን ምስጢራት በጥምቀት በመሮን በመንፈስ ቅዱስ ታትመናል። ታዲያ ይህ በሕይወታችን እየሰራ ነው ወይ? ክርስትናን የምስክርነት ሕይወት እያወጣን ነው ወይ? ወደ ብርሃን እያመጣን ነው ወይ? የመንፈስ ቅዱስ ፍሬ በሕይወታችን ይታያል ወይ? አንድ ክርስቲያን እውነተኛ ክርስቲያን መሆኑን በመንፈስ ቅዱስ የተሞላ መሆኑን እንዴት ነው የምታወቀው? የመንፈስ ቅዱስ ፍሬ በሕይወቱ ስታይ ብቻ ነው። ፍቅር፣ የጌታ ፍቅር፣ የባልንጀራ ፍቅር ካለ መንፈስ ቅዱስ አለ። ሰላም ካለ እግዚአብሔር፣ የምወደው ሰላም ካለ የእግዚአብሔር መንፈስ ካንተ ጋር አለ። ትዕግሥተኛ ከሆንክ በትዕግሥት በማስተዋል የምትመራ ከሆነ የመንፈስ ቅዱስ ፍቅር አለ። ደግነት፣ ቸርነት፣ ምሕረት፣ ከሁሉ በላይ ደግሞ ራስን መግዛት እንደ እግዚአብሔር ፈቃድ ራሳችን የምንገዛ ከሆነ የመንፈስ ቅዱስ በረከት በውስጣችን አለ ማለት ነው። ይህ ካልሆነ፣ የተጠቀሱ ነገሮች ከሌሉ ግን እጅግ አበክረን ጠንክረን መስራት አለብን። መንፈስ ቅዱስ ውጤታማ ስራ በእኛ ውስጥ የምሰራው እውነተኛና የተሟላ ሙሉ እምነት ስኖረን ብቻ ነው። ሐዋርያ ጳውሎስ ምን ይለናል? ሮሜ 8 ቁጥር 19 ላይ የክርስቶስ መንፈስ የሌለው ሰው የክርስቶስ ወገን አይደለም ይላል። የክርስቶስ መንፈስ የሌለው የክርስቶስ ወገን አይደለም ይላል። በጣም እስማማለሁ፣ እውነት ነው። ሰይጣናዊ ስራ እያደረገ ክርስቲያን ነኝ ብል ዋጋ የለው። ጠጥቶ ቤቱን ቤተሰቡን የምረብሽና እኔ ንጹህ ክርስቲያን ነኝ ብል ንስሓ አስፈልጓል። ይህ ሰው መለወጥ ያስፈልጓል መቀየር ያስፈልጓል ነው። ስለዚህ እኛ ሐዋርያ ጳውሎስ ምንድን ነው የምለን ስናገር እንዲህ ይለናል። ለምትዋጁባት ቀን ይላል ለምትዋጁበት ቀን ዋስትና እንዲሆናችሁ የታተማችሁበትን የጊዜ ቅዱሱን የእግዚአብሔርን መንፈስ አታሳዝኑ ይላል። የእግዚአብሔር መንፈስ የሚያዝነው በኃጢአት በወደቅንበት ጊዜ ነው። የኃጢአት አይነቶችን ለእናንተ አይገልጽም፣ እናንተው ታውቁታላችሁ። ዋናው የጌታ መንፈስ ባናሳዝን በልባችን ሁል ጊዜ ብንጋብዘው ኢየሱስ ሕይወታችንን ይለውጣል። ኢየሱስ ወደ መልካም ይቀይረዋል። ከቦት ባርነት ነፃ ያወጣናል። በእርግጥ እኛ ሁላችን መገንዘን ያለብን እግዚአብሔር ይህ ድንቅ የሆነ ጣፋጭ የሆነ ማከማር የበለጠ ነገር ወደ እኛ ወደ ጆሮችን ሲያሰማ በቃሉ ሲጋብዘን ለጥቅማችን እንጂ ለክሳራችን አይደለም፣ ለትርፋችን ነው። ወደ ቤተ ክርስቲያን ስንመጣ ለትርፍ ነው የምንመጣ። ስንጸልይ ለትርፋችን ነው የምንጸልየው። በጎ ነገር ስናደርግ ለትርፋችን ነው የምናመጣው። በዛሬ በኮሮና በተያዘበት ዘመን ለሰዎችም ተጠንቀቁ፣ ለራሳችሁም ተጠንቀቁ ስል ለትርፋችን ነው። በእኛ ምክንያት ሰው እንዳይሞት ነው። ጥንቃቄ ይጠብቀሃል። ማስተዋል ንጋር ደሃ ሌላ መጽሐፈ ምሳሌ ላይ ስለዚህ ተጠንቅቀን እንድንጓዝ ከሁሉ በላይ የፍጥረት የጥበብ መጀመሪያ እግዚአብሔርን መፍታት ነው ያለውን እግዚአብሔርን መፍራትና እንደ ማርያም እንደ ቅድስት ማርያም የተሻለውን መብረጥ ነው። የአልዛር እናት እህት ማርያም የተሻለውን ስትመርጥ ማርያም የተሻለችውን መረጥ ያለ። ስለዚህ ለእኛ ደግሞ የተሻለው መንፈሳዊ ለሆነ ነገሮች ላይ ትኩረትን መስጠት ነው። ኃጢአተኛ ባህሪያችንን በእግዚአብሔር ጸጋ መለወጥ ነው። ስንጸልይ ወይም ለጸሎት ጊዜ ወስተን ስንቆምም ስንቀመጥም ያን ጊዜ የጌታ መንፈስ ወደ ሕይወታችን መጋበዝ ነው። እኛን እንድቆጣጠርን መንፈስ ቅዱስን ወደ ሕይወታችን መጋበዝ እዚ አስፈላጊ ነው። ስንጸልይ ደግሞ ዋናው ነገር በእምነት መጸለይ ያለብን። እምነት ምንድን ነው? እግዚአብሔር የተናገረውን የተስፋ ቃል የሚፈጽም መሆኑን በማመን ነው የምንጸልየው። ይህንን ስናደርግ ይሆንልንማል፣ ግን እምነት ከሌለ ግን አይሆንም። ጌታ ኢየሱስ ክርስቶስ ብዙ ድንቅ ነገሮችን እያደረገ ለሰዎች ምንድን አለው? እምነትህ አድኖሃል። ምለው ሁድ እንደ እምነት ይሆንልን ስል ቤታቸው ሳይደርሱ ሰዎች ይሆንላቸውማል ይፈወሱ፣ ይዳን፣ ይድኑም ነበረ። ስለዚህ ታላቁ ነገር እግዚአብሔር ከትቢያ ያነሳኛለን። የዱሮ ታሪክን መዘርዘር ማሰቡ አይጠቅመኝም። ለወደፊቱ እግዚአብሔር ከባዶ ነገር ያነሳኛል ብለን እናስብ መጨረሻ ላይ ስለ ህዝቅኤል ታሪክ ልነግራችሁ ይችላለሁ። እግዚአብሔር እንዴት እንድሞላ እንደምችል እግዚአብሔር እንዴት ሊቀይረን እንደምንችል፣ ለምሳሌ ህዝቅኤል ምዕራፍ 37 ከቁጥር አንድ እስከ አስር ላይ ስታነቡ እንዲህ ይላል። ነቢዩ ህዝቅኤል በደረቅ አጥንቶች ስለተሞሉ ሸለቆ ነው የምናገረው። በደረቅ አጥንቶች ስለተሞሉ ሸለቆች ይናገራል። ህዝቅያል ለነዛ ለደረቁት አጥንቶች እንድናገር ትንቢትን እንድናገር እግዚአብሔር አዘዘው። ህዝቅን በዛ ሸለቆ ውስጥ ቆሞ ለደረቁት አጥንቶች የእግዚአብሔርን ቃል መናገር ሲጀምር አጥንቶቹ በአንድነት መጥቶ ተገጣጠሙ። ስጋንና በቆዳ ተሸነፉ፣ ሰውም ሆኑ። ነገር ግን እስትንፋስ አልነበራቸውም ይላል። ህዝቅኤል 37 18 ላይ ነገር ግን ሙት መንፈስ ላይ የእግዚአብሔር እስትንፋስ መጥቶ በውስጣቸው ሲገባባቸው ሁሉም ሕይወቱን ዘሩ ሕይወት አገኙ፣ ተነስቶም ቆሙ፣ ብዙ ሰራዊትም ሆኑ ይላል። ስለዚህ እግዚአብሔር አጥንቶች ላይ ባዶ አጥንቶች ላይ ድንቅ ነገርን አደረገ። ሕዝቅኤል ያየው በባቢሎናውያን ዘመን የዘመዶቹ በግፍ የተገደሉ የወንድሞቹ፣ የይቶቹ፣ የአቶቹ ከስጋ የተረፈ በድን አጥንትን ነበር። አጥንቱም ሰማ ሕዝቅኤል ስናገር አጥንቱም ሰማ። ዛሬ እኛ ከአጥንት በላይ ነው፣ ስጋና ደምን የለበስን። ስለዚህ ወደ እግዚአብሔር ቃል ብንሰማ እኛ እናመልኮ አምላክ ከነገሮች ሁሉ በላይ ነው ከችግሮች ሁሉ በላይ ነው። ከሰይጣን ትንኮሳ በላይ ስለሆነ እግዚአብሔር ይለውጠናል ብለት በጸጋው በመታመን ብንታዘዝለት፣ ብንገዛለት ምንም ብኳን የሰማይና የምድርን ያህል ርቀት የሆነ ኃጢአትን ብንሰራ እግዚአብሔር ይለውጠናልና። ስለዚህ ለዛ የተገባ ልብ እንዲኖረን እግዚአብሔር አምላክ ዘውትር በቅዱስ መንፈሱ ይቀስቅሰን። በሀገራችን ያዣበበውን ይህንን አደጋና ስጋት የሆነውን የኮሮና በሽታ እግዚአብሔር ከምድረ ገጻችን ያስወግድልን። አገራችንና ሕዝቦቻችንን እግዚአብሔር አምላክ ይባርክልን። በአብ በወልድና በመንፈስ ቅዱስ ስም አሜን።

የእግዚአብሔር አብ ቃል ኪዳን የሆንክ መንፈስ ቅዱስ ሆይ ማረን። የገነት ብርሃናዊ ጨረር የሆንክ መንፈስ ቅዱስ ሆይ ማረን። የመልካም ነገሮች ሁሉ ደራሲ የሆንክ መንፈስ ቅዱስ ሆይ ማረን። ልብን የሚያረካ ሕይወት ዋ ምንጭ የሆንክ መንፈስ ቅዱስ ሆይ ማረን። የፍቅር እሳት የውቅ መንፈስ ቅዱስ ሆይ ማረን። የጥበብና የመረዳት መንፈስ ሆይ ማረን። የእውነትና የጥበብ መንፈስ ሆይ ማረን። የቅድስናና የፍትህ መንፈስ ሆይ ማረን። የመረዳትና የምክር መንፈስ ሆይ ማረን። የፍቅርና የደስታ መንፈስ ሆይ ማረን። የሰላምና የትግስ መንፈስ ሆይ ማረን። የአንድነትና የትህትና መንፈስ ሆይ ማረን። የአብና የወልድ ፍቅር መንፈስ ማረ። የቅዱሳት ነፍሳት ፍቅርና ሕይወት ሆይ ማረን። ለዘላለም የሚያቃጥል የፍቅር እሳት ሆይ ማረን። ከሁሉም ክፋት መንፈስ ቅዱስ ሆይ አድነን። ከነፍስና ከስጋ ርኩሰት መንፈስ ቅዱስ ከወዳምነትና ከስሜታዊነት መንፈስ ቅዱስ ሆይ አድነን። ለነፍሳችን ከማይጠቅሙ ምድራዊ ነገሮች መንፈስ ቅዱስ ሆይ አድነን። የግብዝነትና ካታላይነት መንፈስ ቅዱስ ሆይ አድነን። ሆን ተብሎ ከሚፈጸሙ ስህተቶች መንፈስ ቅዱስ ሆይ አድነን። ከራሳችን ፈቃድ መንፈስ ቅዱስ ሆይ አድነን። ከስድብ ሁሉ መንፈስ ቅዱስ ሆይ አድነን። ጎረቤቶቻችንን ከማታለል መንፈስ ቅዱስ ሆይ አድነን። ከስሜታዊነትና ካለመግባባቶች መንፈስ ቅዱስ ሆይ አድነን። ግድየለሽነት

አንተን ከማያስደስት ነገር መንፈስ ቅዱስ ሆይ አድነን። እጅግ አፍቃሪ አባት ሆይ ይቅር በለን። መለኮታዊ ቃል ሆይ ራራልን። መንፈስ ቅዱስ ሆይ መለኮታዊ ማንነትን እስክናገኝ ድረስ አትተውን። ያለምን አትአት የምታጠፋ እግዚአብሔር በኮይ ማረን። መለኮታዊ አጽናኝህን ላክልን። ያለምን አትአት የምታጠፋ እግዚአብሔር በኮቆይ አድምተን በመንፈስ ቅዱስ ስጦታዎች ሙላን። ያለምን አትአት የምታጠፋ እግዚአብሔር በቆይ ተማን የመንፈስ ቅዱስ ፍሬዎች በውስጣችን አሳድግልን። መንፈስ ቅዱስ ሆይ ና፣ የምመናኖችን ልብ ሙላ፣ የፍቅርህን እሳት በውስጣቸው አንድድ። የእውነተኛነት ምንጭ የሆንክ መንፈስ ቅዱስ ሆይ በልባችን ውስጥ ግባ። ህዝቦችህ ትሕትና በተሞላበት ሃይማኖት ደስ እንዲያሰኙ ብርሃንህን አድላቸው። እንጸልይ። የቅዱሳን ልብ በመንፈስ ቅዱስ የሞላህ እግዚአብሔር ሆይ በእውነት ጥበበኞች እንድንሆንና ዘውትር በአጽናኝቱ እንድንደሰት ለእኛ ለአገልግሎች አድርግልን ብለን በጌታ በኢየሱስ ክርስቶስ ስምን ለምንሃለን።